በማዕከላዊ ኢትዮጵያ ክልል በስፋት ተንጣሎ የሚታየው የአግዳም ሆነ የብዕር ሰብል የጥጋብ ስሜት ውል እንዲል የስበት ኃይል ተችሮታል። በተለያዩ ጊዜያት በክልሉ ንቅናቄ በመፍጠር የግብርናው ሥራ ውጤታማ እንዲሆን የተከናወኑ ሥራዎች ዛሬ ላይ በየመስኩ አንድ በታ አውጥተው እማኝነን የሚሉ ያስመስልባቸዋል። በየፈርጁ የሚታየው የመስክ ልምላሜም ጠንክሮ መስራት ከተቻለ ውጤታማ መሆን እንደሚቻል ምንም እንደማያግድ ማሳያ ናቸው። በኢፍድሪ ግብርና ሚኒስቴር ሚኒስትር አቶ አዲሱ አረጋ የተመራ ልኡካን ቡድን በማዕከላዊ ኢትዮጵያ በቀቤና ልዩ ወረዳና በጉራጌ ዞን በተለያዩ ወረዳዎች በአርሶ አደሮችና በባለሀብቶች የለሙ ሰፋፊ እርሻዎች ተዘዋውሮ ምልከታ አድርገዋል። አርሶ አደሩ የመራዝመራው እንቅስቃሴው በእርሻ ዝግጅት የሚሆን በግባት አቅርቦት፣ እንዲሁም በክትትልና ድጋፍ የተደረገው ጥረት ፍሬ እንድናፈራ አግዞናል ይሉናል። በቆሎ ያው ሶስት ሄክታር ነው የተጠቀምኩት እና ያው ኩታገጠም ነው እና በቆሎ ያው መጀመሪያ ላይ በትራክተር ይርሳ አንደኛ ዙር እርሻ ከዛ በኋላ ያው ግልባጦና መትከያው በበሬ ነው እና ስለዚህ ያው ዘርም አቅርቦቱ ጥሩ ነበረ። 2017 ላይ ያው የወረዳችን የብልጽግና ፓርቲው በደንብ ድጋፍ አድርጎልናል እና ከማዳበራም ጋር የነበረውን ነገር በጣም ጥሩ እጅግ በጣም ጥሩ የነበረ ነው። ስለዚህ አዝመራዎቹ ይሄው እንደሚታዩ ነው። እኔ ያለመውት ሶስት ሄክታር በቆሎ ነው ያለመውት። በአንድ ሄክታር መቶ ኩንታል ነው እንደኛ አካባቢ እየተገኘ ያለው አጠቃላይ ወደ ሶስት መቶ ኩንታል አገኛለሁ ብዬ ነው ማስበው። ይህም ለማግኘት ተዘጋጅተዋል። ምርቱ ለመቆረጣ እየተዘጋጀን ነው ያለ ነው። ቀጣይ ላይ ምርቱን በቆሎን አንስተን ወደ ሽምብራ ለመቀየር እየተረባረብን እንገኛለን። ልዩ ወረዳችን ውስጥ ከሚሰሩ የልማት ስራዎች ወይም የግብርና ስራዎች ውስጥ አንዱ የበቆሎ ሰብል ነው። ባለፉት ሁለት ሶስት ዓመታት ያው ከትንሽ ተነስተን ከጊዜ ወደ ጊዜ እየጨመረ እየጨመረ እየመጣ አሁን ላይ ከአምስት መቶ ሄክታር ነው መነሻ ያደረግ ነው ክላስተሩን አሁን ላይ ወደ አስራ ሁለት ሺ አምስት መቶ ሄክታር በዚህ በበቆሎ ክላስተር፣ እነዚህ የምታዩት ኩታገጠም በሆነ መልኩ በዘጠኝ ቀበሌዎች እየተሰራ ነው ያለው አጠቃላይ የፐርፎርማንስም በጣም በተሻለ መልኩ ከመህር ጀምሮ ማ ነው ከበልግ ጀምሮ እንክብካቤ እየተደረገለት አሁን ለምርት አሰባሰብ ኦልሞስ ወደ መድረስ የደረሰበት ደረጃ አለ። አምስት ሄክታር ነው ኔ በቆሎ የዘራ አምስት ሄክታር በቆሎ ዘርቻለሁኝ። ያው ዘንድሮ ላይ በጣም ደስ የሚል ነው። በቆሎ ማዳበሪያ፣ በግብዓት በደንብ ነው ከዚህ በፊት የተሻለ ከነጋዴ ሳንገዛ በራሳችን ከቀበሌያችን መንግስት አቀርቦልን በሚገባ ነው ማዳበር አግኝተን የዘራ ነው። ትንሽ አርሶ አደሩም በኩታ ገጠም ማልማቱ ፋይዳው ከፍተኛ ነው። በኩታ ገጠም ማረሱ ለተባይም ቢኖር ለጥበቃም ለብዙ ነገር በጣም ውጤታማ የሚያደርግ ነው። አርሶ አደሩ አጠቃላይ ኩታገጠም እርሻ መዝራታችን በቆሎ መዝራታችን፣ አንደኛ የኬሚካል ርጭትን ስናደረግ በጋራ እንጠቀማለን። ሁለተኛ ደግሞ የዘርን ብክለት ይቀንሳል። አንድ አይነት ዘርን በአንድ አይነት አካባቢ ላይ ለማድረግ ጭምር ለቀጣይ ለሚሰራው ዘሮች ጤናማ ዘርን ለማግኘት ኩታገጠም ነው የሚሰራው። ምርቱ ደግሞ የመሬት አቀማመጡ በራሱ ኩታገጠም ነው። አብዛኛው ቦታ ላይ ያለው መሬት ኩታገጠም ስለሆነ አጠቃላይ ምርት ነው ምርታማነታችን ለማሳደግ የምርት ብክለትን ላለመኖሩ ትልቅ አጋዥ ኃይል ነው ያለው። ከምርታማነት አንጻር ያው ኩታገጠም መሰራበት ሰዓት ለበሽታ ክትትል በጣም ምቹ ሁኔታ ፈጥሯል። በአንድ በተመሳሳይ ሰዓት ነው የሚዘራው። ምርቱንም በተመሳሳይ ይሰበስባል። በተለይ ለዝናብ ከቆየ ዝናብ ምርት በሚሰበሰብበት ሰዓት አንዴ ወቅቱን ያልጠበቀ ዝናብ በመጣበት ሰዓት በቆሎ ያበላሽብ ነበር። ቀደም ብሎ አርሶ አደሩ እንዲዘራ ይደረጋል። ጥቅምት ወር ላይ ምርት እንሰበስባለን። ከዚህ አንጻር ከዚህ በፊት በተበጣጠሰ መልኩ የሚሰራው የነበረው በጣም የምርት ብክነቶች ነበሩ። አሁን ላይ ኮምባይነር ይዘጋጃል። ልዩ ወረዳው ላይ ኮምባይነሮች አሉ። ከውጭ ኮምባይነር እናስገባለን። ምርት በወቅቱ የሚሰበሰብበትና ወደ ጎተራ የሚገባበት ስላለ በጣም የተሻለ ምርት ይጠበቃል። በክልላችን የግብርና ምርትና ምርታማነት ለማሳደግ እና ግብርናን የማዘመን ስራ በሰፊው በምልዓተ ህዝብን ያሳተፈ ከክልል እስከ ቀበሌ የዘለቀ ንቅናቄዎች እየተካሄዱ ነው እየተሰሩ ያሉት። በዚህም ተጨባጭ የኢትዮጵያን የምግብ ሉዓላዊነት የዜጎችን ብልጽግና ሊያረጋግጥ የሚችል የዜጎችን ሁለንተናዊ ብልጽግና ሊያረጋግጥ የሚችል የምርታማነት አማነት እድገት በሁሉም ሰብሎች በሚባል ደረጃ እየታየ መጥቷል። በዚህ ዓመት እንግዲህ በመኸር ከ564 ሺህ ሄክታር በላይ ማሳ በማልማት ከ54 ሚሊዮን በላይ ኩንታል ምርት ለማምረት ግብ አስቀምጠን ገብተን ነበር። ይህንን ግባችንን ለማሳካት ያደረግናቸው ንቅናቄዎች ተስፋ ሰጪ ውጤት አሳይተዋል። እንግዲህ ውጤቱ ማሳያው ሌላ አይደለም፣ ይሄ ነው። የምርታማነት እድገት ማለት ይሄ ነው። ከዚህ አሁን በቆሎ በ89 ሺህ ሄክታር በመሸፈን ከአስር ሚሊዮን ኩንታል በላይ ምርት ለማምረት ግብ አስቀምጠናል። እንግዲህ ያስቀመጥናቸው ግቦች እኛ ባለን የመስክ ምርት የቅድመ ምርት ትመና ይህንን ከዛ በላይ ማሳካት ይቻላል የሚል የሚቻልበት እድል መኖሩን ነው ያየ ነው። በዘንድሮ ምህር ከ20 ሚሊዮን ሄክታር በላይ መሬት በተለያዩ ሰብሎች ተሸፍኗል። ከዛ ውስጥ 12.3 ሚሊዮን የሚሆነው በኩታ ግጠም የአስተራረስ ዘዴ ወይም ደግሞ በክላስተር የለማ ነው። በክላስተር ማልማት በርከት ያሉ ጠቀሜታዎች አሉት። አርሶ አደሮች በተበጣጠሰ መሬት ላይ ከሚሰሩት እስካሁን ባለው ተሞክሮና በተደረገው ጥናት ምርትና ምርታማነትን ከ30 ፐርሰንት በላይ እንደሚጨምር ተረጋግጧል ማለት ነው። ይሄም የሆነበት ምክንያት በክላስተር በሚታረስበት ጊዜ አርሶ አደሮች መካናይዜሽን የመጠቀም እድላቸው ሰፊ ነው። መሬቱን አገጣጥሞ ስለሚያርሱ፣ ከዛም ባለፈ የግብርና ግብዓቶችን ከምርጥ ዘር ጀምሮ ሌሎች የማዳበሪያና የአግሮ ኬሚካል ግብአቶችን ጊዜውን ጠብቆ ወቅቱን ጠብቆ በባለሙያ ምክር ተደግፈው ስለሚጠቀሙ ይሄ ምርትና ምርታማነታቸውን ከማሳደግ አኳያ ከፍተኛ ጠቀሜታ እንዳለውና እስካሁን በተደረገው ሙከራም ከ30 ፐርሰንት በላይ ምርታማነት ላይ ጭማሪ እያሳየ መምጣቱ ተረጋግጧል ማለት ነው። ከዚህ በፊት በተበጣጠሰ የአርሶአደር አደር ማሳ ላይ ምርትና ምርታማነትን ጨምረን የምግብ ዋስትናን ማረጋገጥ እንዲሁም ደግሞ ለኢንዱስትሪ ግብአት የሚሆን ምርት ማምረት አዳጋሽ ነው የሚሉ አስተሳሰቦች ነበሩ። ነገር ግን የክላስተር ልማቱ ይህን አስተሳሰብ መቀየር የቻለና በተጨባጭ አርሶ አደሮቻችን ተቀናጅተው ተናበው አንድ ላይ ያላቸውን ሪሶርስ በተለይም የመሬት ሀብታቸውን በማሰባሰብ እና በአንድ ላይ በመስራት ተጨባጭ ለውጥ ማምጣት የጀመሩበት ሁኔታ ነው ያለው ማለት ነው። ሙሉ ፓኬጅ በመጠቀምናም በኩታገጠም የእርሻ ስራ ማከናወናቸው ምርታማነታቸው ያድጋል የሚል ተስፋ እንዲሰንቁ አግዟቸዋል። አሁን ቀደም የነበረው ነገር እንደዚህ በተንጠባጠበ ነበር ከአርባ እስከ አምሳ ሄክታር ነበር። አሁን ያው ከሰማኒያ እስከ መቶ አስር ሃያ እና ምርት አለ። አጠቃላይ እንደ ቀቤና ልዩ ወረዳ ምርት ዘርን በጊዜ እናገኛለን፣ መዳበር በጊዜ በፈለግነው ልክ መዳበር እናገኛለን፣ ዘር እናገኛለን ያለምንም ችግር። የግብርና ባለሙያ ሙሉ ክትትል ነው ያለው። የወረዳ መራሩ ሙሉ ክትትል ያደርጋል። ለዛው ነው አርሶ አደሩ ተረባርበን ሰርተን ለዚህ ያደረስነው። ለዚህ ነው የተሻሻሉ ምርት ዘሮች በመጠቀም ግብአት በአግባቡ በመጠቀም ከዚህ በፊት በሄክታር ሰባ ኩንታል ሲገኝ በነበረው አሁን ላይ በሞዴል አርሶ አደሮች 110 ኩንታል ይገኛል። በአማካኝ እንደ ልዩ ወረዳችን 92 ኩንታል በሄክታር የሚገኝበት ሁኔታ አለ። አርሶ አደሩ በጣም ከጊዜ ወደ ጊዜ በበቆሎ ምርት ላይ በጣም ከፍተኛ ፍላጎት እየጨመረ የመጣበት ሁኔታ አለ። በርካታ አርሶ አደሮች አሁን ባለንበት ቀበሌ ትራክተር የገዙ አሉ። ኩታገጠም በሆነ መልኩ በቆሎ ዘርተው ትንሹ የሚባለው ሁለት ሄክታር ነው የሚዘራው። ትንሹ ትልቁ 15 ሄክታር የሚዘሩ አርሶ አደሮች አሉ እና ምህር ከሚሰራው 60 ፐርሰንቱ በልግ ላይ ነው የሚሰራው። ስለዚህ በቆሎ ላይ ያለው አስተሳሰብ በጣም ከጊዜ ወደ ጊዜ እየጨመረ፣ በተለይ ሜካናይዜሽን በኩታገጠም በትራክተር ነው የሚታረሰው። ጉልበትም ከመቆጠብ አንጻር፣ ጊዜን ከመቆጠብ አንጻር ከፍተኛው ፋይዳ አለው። ዘንድሮ በጣም ብዙ ምርት እንጠብቃለን ከአንድ ነጥብ ሁለት ሚሊዮን ኩንታል በላይ በቆሎ ያው ምርት ይሰበሰባል ተብሎ የቁም ሰብል ግምገማ ተደርጓል። ያው አሁን ባለው ፐርፎርማንስ ያንን እናገኛለን ብለን እንጠብቃለን። በክላስተር በቆሎ ዘር መስፋፋቱ ነው አሁን ላይ ከዚህ በፊት ግብርና አንድ የምናመርተው የነበር አሁን በአመት እስከ አራት ጊዜ የማምረት አቅም ፈጥረናል። ወረዳው ደግሞ በሚገባ ነው የሚንከባከበን እየፈለግነው ያቀርብልናል። ባለሙያው ደግሞ እስከ ማሳ ገብቶ የጎደለው ይሄ ጎደለ ይሄ ብሎ ከፍተኛ እንክብካቤ ነው የሚደረግልን። አሁን ቀደም ያው የእኛም ልጆች ወንድሞቻችን ሁሉም ወደ ከተማ ነበር ፍልሰቱ። ስለዚህ አሁን ከግብርናው ካለው ውጤት አንጻር ልጆቻችንም ጭምር ራሱ ከእኛ ጋር ናቸው። ትምህርት ጨርሶ ወደ ከተማ ፍልሰት የለም። በማዕከላዊ ኢትዮጵያ ክልል ያደረጉት የመስክ ምልከታ በግብርናው ዘርፍ የተያዙ ግቦች ስለመሳካታቸው መሳካታቸው አመላካሽ ነው ይሉናል ማዕከላይ ኢትዮጵያ ክልል ጉራጌ ዞን ቀቤና ልዩ ወረዳና አበሽጌ ወረዳ ያደረግነው ጉብኝት በገጠር እና በግብርና ልማት የያዝናቸው ግቦች በተጨባጭ እየተሳኩ መሆናቸውን የሚያሳይ ነው። አንዱና ዋናው ግባችን የምግብ ዋስትናን የማረጋገጥ ጉዳይ ነው። ኢትዮጵያ ሰፊ የሆነ የእርሻ የግብርና የተፈጥሮ ጸጋ አላት። ሰፊ የሚታረስ መሬት አለ። ከፍተኛ የሆነ ወጣት የሰው ኃይል አለ። የውሃ ሀብታችን፣ የአየር ንብረታችንን ሁሉን አንድ ላይ አጣብረን ካየን ለግብርና ያለን ተስማሚነት በአፍሪካም በግንባር ቀደም ደረጃ ከሚጠቀሱ ሀገራት ተርታ ነች። ስለዚህ ይህን የተፈጥሮ ጸጋ አቀናጅተን መርተን ተጠቅመንበት ሀገራችን ምግብ አታ በምግብ እጥረት ተቸግራ በረሃብ ስሟ እየተጠቀሰ የምትረዳ ሳትሆን የተፈጥሮ ጸጋዋን ተጠቅማ ይህን ሀብቷን አውጥታ አልምታ በምግብ ራሷን መቻል እንደምትችል በተጨባጭ ያረጋገጥንበት ነው። ለዚህም ደግሞ በርካታ አብነቶችን ማንሳት ይቻላል። ከዚህ በፊት በሴፍትኔት ታቅፈው የነበሩ በተለያየ መንገድ የደራሽ እህል ምግብ የምግብ እህል ድጋፍ ሲደረግላቸው የነበሩ ቀበሌዎችና ወረዳዎች ሰርተው መለወጥ የጀመሩበትን ሁኔታ ማየት እና ማረጋገጥ ችለናል ማለት ነው። ከዚህ አንጻር ዛሬ ያየነውም ሁኔታ በማዕከላዊ ኢትዮጵያ ክልል በቀቤና ልዩ ወረዳም በጉራጌ ዞን አበሽጌ ወረዳም ያየ ነው። አርሶ አደሮቻችን አጠቃላይ መሪያችን ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ያስቀመጡትን አቅጣጫ፣ ያንን አቅጣጫም ተከትሎ በግብርናና ገጠር ልማት ፖሊሲያችን በተመላከተው መሰረት በምግብ ራሳችንን ለመቻል አርሶ አደሮቻችን ትልቅ የሆነ የአርበኝነት ስራ እየሰሩ መሆኑን አይተናል። ልክ ቀደምት አባቶቻችን በደማቸው በአጥንታቸው ሀገራችንን ጠብቀው እንዳስረከቡን ሁሉ የአሁኑ ዘመን ትውልድ ደግሞ በላቡ፣ በልፋቱ፣ በጥረቱ ኢትዮጵያን ከምግብ ተመጽዋችነት ከተረጂነት በማላቀቅ በምግብ ራሷን የቻለች ቀና ብላ የምትሄድ ከሌሎች ሀገራት ተርታ የምትሰለፍ ከዛም አልፋ ደግሞ ሲተርፈን ለተቸገሩ መርዳት የሚያስችለን ቁመና ላይ መድረስ እንደምንችል በተጨባጭ ያየንበት የኢትዮጵያ ማንሰራራት በእያንዳንዱ ወረዳ በእያንዳንዱ ቀበሌ በሚነገር ቃል ሳይሆን በተሰራና በተተገበረ በባለሻከራ እጆቹ አርሶ አደሮች በተጨባጭ የሚታይ ለውጥ ማየት መጀመራችንን የሚያሳይ ነው። አበሽጌ ወረዳ ላይ የምናየው እንግዲህ ይሄ ሜጋ ክላስተር የበቆሎ ሜጋ ክላስተር አንዱ አመልካች ነው። ቅድም የነበርንበትም ቀቤና ልዩ ወረዳ ላይ ያየነው እንደዚሁ ሰፊ የበቆሎ ክላስተር አንዱ ማሳያ ነው። ሌሎቹም ከ44 ሺህ ሄክታር በላይ በሰብል የመሸፈን ግብ ተቀምጦ ከመቶ አርባ አምስት ሺህ በላይ ተሸፍኗል ሌሎቹም በጤፍ በገብስ እና በሌሎቹም ሰብሎች ያስቀመጥናቸው ግቦች በተጨባጭ ያሳካንበት ሁኔታ አለ የግብዓት አጠቃቀማችንም ወቅታዊ ተደራሽ የነበረ ስለነበር የአርሶ አደሩን ፍላጎት ለማርካት ተችሏል ይሄ እንግዲህ በአመቱ ያስቀመጥነውን ወይም በመኸር ወቅት ያስቀመጥነውን ከ60 ከ50 አራት ሚሊዮን ኩንታል በላይ ምርት ልናሳካ የምንችልበት እድል እንዳለ እንግዲህ የቅድመ ምርት ግምገማችን ያሳያል። በዘንድሮ አመት በምህር እርሻችን የተቀመጡት ግቦች በእጅጉ እየተሳኩ አመርቂ በሆነ ሁኔታ የሰብሉም ቁመና በጋራ እንዳየነው ተስፋ በሚሰጥና በሚያጓጓ ደረጃ ነው ያለው። ከዚህ በመነሳት ዘንድሮ ከ20 ሚሊዮን ሄክታሩ ወደ 653 ሚሊዮን ኩንታል ሰብል ይሰበሰባል፣ ምርት ይገኛል ተብሎ ይጠበቃል። ይሄን ምርት መሰብሰብ ከቻልን የምግብ ዋስትናችንን ከማረጋገጥ አኳያ የሚኖረው ትርጉም በጣም ትልቅ ነው የሚሆነው። ይሄን ለማሳካት በየደረጃው ያሉ አመራሮቻችን፣ ባለሙያዎቻችን፣ አርሶ አደሮቻችን ከፍተኛ ርብርብ ነው ያደረጉት። ለዚህም ላደረጉት ርብርብ በእጅጉ እናመሰግናለን። የጀመርነው ምርታማነት ለማሳደግ የጀመርነው ጉዞ እንግዲህ ኢትዮጵያ ለጀመረችው የማንሰራራት ጉዞ መፋጠን የግብርናው ዝማኔ ምርትና ምርታማነት እድገት ከዜጎች የኢኮኖሚ ተጠቃሚነት በላይ ነው፣ ከዛ በላይ ከፍ ያለ ነው። የኢትዮጵያን የማንሰራራት ጉዞ የማፋጠን ነው እና ይህንን ልናሳካ የምንችልበት እድሉ እንዳለን በተጨባጭ የመስክ ምልከታዎቻችን ያሳያሉ። ሌላው ግባችን አካታች የሆነ የስራ እድልን ከመፍጠር አኳያ ነው። እንግዲህ እንደምታዩት በርከት ያሉ ወጣቶች በግብርናው እርሻ በቀጥታ በመሳተፍ ከዛም ባለፈ ደግሞ በእሴት ሰንሰለቱ ውስጥም የተለያዩ ስራዎችን በመስራት የስራ እድል እየተፈጠረላቸው እንደሆነ ማየት ይቻላል ማለት ነው። ዋነኛውና መሰረታዊ ግብ ተደርጎ በግብርናችን የተያዘው ገቢ ምርቶችን አገር ውስጥ አምርቶ የመተካትና ኤክስፖርትን የማሳደግ ነው። በዚህም ረገድ እየመጣ ያለው ውጤት እጅጉኑ ተስፋ የሚሰጥና ኢኮኖሚያችን ከስብራት ወጥቶ ተወዳዳሪ የሆነ ኢኮኖሚ እንደሚሆን የሚያሳይ ነው። ሁላችሁም እንደምታውቁት ከዚህ በፊት የምናገኛቸው የነበሩ የውጭ ምርቶችን ወደ ውጭ ልከን የምናገኘው የውጭ ምንዛሪ መጠን በጣም ውስን እንደነበረ ይታወቃል። በአምናው የበጀት አመት ብቻ በምናይበት ጊዜ ኢትዮጵያ ወደ ስምንት ነጥብ ሁለት ቢሊዮን የአሜሪካን ዶላር ከውጭ ምንዛሬ አግኝታለች። ከዛ ውስጥ 50 ፐርሰንቱን የሚሸፍነው ወደ አራት ነጥብ አንድ ቢሊየን የአሜሪካ ዶላር የሚሆነው ከግብርና ምርት እየመጣ ነው። ዘንድሮም ወደ አስር ቢሊየን ገቢ ለማምጣት እየሰራ ነው ያለ ነው። ከዚህ ውስጥ የግብርና ምርቶች አምስት ቢሊየን የአሜሪካን ዶላር እንደሚያመጣ ይገመታል። እስካሁን ያለው አፈጻጸማችን ከዛ በበለጠ መልኩ በሶስት ወር ያለን አፈጻጸም ከዛ በተሻለ ሁኔታ መፈጸም እንደምንችል የሚያሳይ ነው። ገቢ ምርቶችንም በመተካት በጣም በሚያኮራ መልኩ በስንዴ፣ በብቅል ገብስ እንዲሁም ደግሞ በዘይት ምርቶች ላይ እያደረግን ያለው እንቅስቃሴ በእጅጉ ተስፋ ሰጪና በሀገራችን አምርተን ከውጭ የምናስገባቸውን የግብርና ምርቶችና የአግሮ ፕሮሴሲንግ ውጤቶችን በሀገር ውስጥ መተካት እንደምንችል የሚያሳይ ነው። ከውጭ ሀገር በጥሬነት የሚገባው ምርት ለመተካት የሚደረገው ጥረት ተስፋ ሰጪ መሆኑም ከአርሶ አደሩ ባሻገር በባለሀብቱ እየተሰራ ያለው የእርሻ እንቅስቃሴ በጥሩ ደረጃ ላይ መሆኑን በማዕከላዊ ኢትዮጵያ ክልል በጉራጌ ዞን የኢንቨስትመንት ፍቃድ ወስዶም ሰፋፊ እርሻ የሚያለሙት የበላይነህ ክንዴናም የዳኝ ዳባ የእርሻ ልማቶች ተጠቃሽ ናቸው። በቃ ብዙ ቦታ ያልተለመደ እንደዚህ አካባቢ አዲስ እንደው የሚሆን ከፍተኛ የጥቁር አስሙድ እዚህ አመርተናል። ሄክታሩን ለመግለጽ ከ550 ሄክታር ላይ ደግሞ ምርቱም ይዘዋል፣ አበባ ላይ ነው። አንደኛ እሱ ለሀገራችን ትልቅ ገቢ ያመጣል፣ ከፍተኛ ፖቴሽን አለው። እዚህ የሚታዩ ሎሚ፣ ብርቱካን፣ ማንደሪን ያው በርበሬም አይታቸዋል። ያው አሁን ቃሪያ ነው፣ ሲቆይ ደግሞ በርበሬ ይሆናል። በቆሎ አለ፣ በቆሎ አንስተን ደግሞ ወደ ሽንቡራ እየቀየርን ነው። ጤፍ አለ፣ ሩዝ አለ። አሁን ሩዝ በግብርና ሚኒስቴር ደረጃ ረግረጋማ ቦታ ይባላል። አሁን እዚህ ከ ሶስት መቶ ሄክታር ላይ ቆንጆ የሩዝ ምርት አለ፣ ከፍተኛ ያገኛል። ያ ማለት ደግሞ ሩዝ ከፍተኛ ሁኔታ እንደዚህ ቦታ ስለማ የምግብ ፍላጎታችን የሀገራችንን ከፍተኛ ሁኔታ ይጠቅመናል በቆሎ አለ ብዙ ምርቶች አሉ ያው በሰፊው የተወሰኑ አነስተኛ ነው በስፋት ያው እዚህ አካባቢ ሁለት ሺህ እዚህ አለ ሁለት ሺህ ማደ አለ ኦልሬዲ ወደ ሁሉም ማሳ ሙሉ በሙሉ ተሸፍኗል ወደሚባል ደረጃ እንትን ብለዋል ፋይናንስ አቅርቦት ጋር ተያይዞ አልሚዎቹ ጋር ያለ ማነቆ እንደ አንድ ችግር የሚጠቀስ ነው ከዛም በተጨማሪ እንደ የአክሮ ኢኮሎጂው እንደ አግሮ ኢኮሎጂው እንደ አየር ንብረቱና እንደ አፈሩ ሁኔታ አስፈላጊውን ድጋፍ አድርጎ ምርትና ምርታማነታቸውን በበቂ ሁኔታ ከማሳደግ አኳያ የሚደረገውም ድጋፍ ውስንነት እንዳለው አይተናል። ከዚህ በመነሳት መንግሥት በሚቀጥሉት ጊዜያት የግብርና ኢንቨስትመንት ላይ ሰፊ ትኩረት ሰጥቶ ነው የሚሰራው። ለዚህም ደግሞ አንዱና መሰረታዊ ነገር አዲስ በወጣው የግብርና እና የገጠር ልማት ፖሊሲያችን አንዱ ዋነኛ ምሰሶ ከአስሩ ዋና ዋና ምሰሶዎች ውስጥ የግል ባለሀብቱን ተሳትፎ ማሳደግ የሚል ጎልቶ ወጥቷል ማለት ነው። ያንን መነሻ አድርገን አሁን በስራ ውስጥ ያሉ ባለሀብቶችን የደረሱበትን ደረጃ በማየት ያጋጠሟቸውን ተግዳሮቶች ለቅሞ በመለየት ለእነዛ ተግዳሮቶች መፍትሄ መስጠት ያስፈልጋል። ከዚህም በመነሳት የመሰረተ ልማት አቅርቦት ችግር ያለባቸው የግብርና ኢንቨስትመንት ቦታዎች አክሰሰብል እንዲሆኑ የመብራት የቴሌኮም እና ሌሎች መሰል አገልግሎቶችን እንዲያገኙ፣ የመንገድ አገልግሎት እንዲያገኙ ትኩረት ተሰጥቶ ይሰራል። እዚህ ላይ አሁን ስራ እድል በእውነት ለመሆን የተለያዩ ሰዎች ነው የሚውሉ። እዚህ በቀን አምስት ስድስት ሰባ ስምንት መኪና አሉ። ከከተማ እናመጣለን። እዚህ ከሚቀመጥ አሁን አብዛኛው ሰው አይታቸዋል በየአቅጣጫው ሰዎች ሁለተኛ ይሄ ሰው ደግሞ ደሞዝ ትከፍላለህ። እዚህ በረሃ ነው። እራት ትሰጣለ፣ ምሳ ትሰጣለ። ከከተማ የሚመጣ ደግሞ ምሳ ሰጥቴ ወደ ቤት ይሄዳል፣ በነጋታ ይመጣል። የሰራተኛ እጥረት በከፍተኛ ሁኔታ አጋጥሞ ነው። አሁን ከተማ የሚመጣ ሰው ጠዋት አምጥቴ ማታ ከፍሌን ነው የምንሸኘው። ነገ ላይ ይመጣ ይችላል። እዚህ ቋሚ አይደለም። ሺህ ሰዎች እዚህ ይውላሉ። እውነት ለመናገር አይነ ያየ ነው እና ደስ ይላል ህብረተሰቡ ጋር እንደዚህ በልቴ ጠጥቴ፣ እኔ እንደ አንድ ሰው አንድ እንጀራ ነው ማለት ነው። ደስ ይላል ከዚህ ሁሉ ሰው አብሮ ስትበላ። ይሄ ደግሞ ቅጠሉን ስታይ፣ ለእኔ አይደለም ለሀገር ተስፋ ይሰጣል። አሁን ሌላ ባለ ሀብቶች ኢንቨስት የሚያደርጉ ይህን መቶ በሁለት መቶ ፍሬ ሰጥ ቢባል ለስራ ሞራሉ እንኳን ያነሳሳል። ሀገራችን ድሃ አይደለችም፣ በጣም ሀብታም ነች። ግን አልሰራንም። ብንሰራ ብዙ ሰዎችን የመቀለብ እድል አለን። እመኑኝ ከድህነት የሚባል ስሙ መነሳት የለበት። ማሽነሪዎችን ከቀረጥ ነጻ እንዲያገኙ ከዚህ በፊት የሚኒስትሮች ምክር ቤት ባወጣው ደንብ ተወስኗል። እነዛን እድሎችን በስፋት እንዲጠቀሙ የማድረግ ስራ ይሰራል። እነዚህ ነገሮች አስተሳስረን የምንሄድ ከሆነ ዛሬ በማዕከላዊ ኢትዮጵያ እንዳየነው ሁሉ ከዚህ በፊት እንዲሁ ጦሙን የሚያድር የነበረ ሰው አይደርስበት የነበረ ግቤ በረሃ አካባቢ ያለው መሬት ምን ያክል ወደ ገነትነት መቀየር እንደሚችል አይተናል። ይህም በመሰራቱ በብዙ ሺዎች የሚቆጠር ሄክታር መሬት ለምተዋል። ይሄ የምግብ ዋስትናችንን ለማረጋገጥ እንደ ሀገር ከምግብ ተረጂነት ለመውጣት የምናደርገውን ጥረት በእጅጉ ይደግፋል። ያ ብቻ ሳይሆን ከውጭ የምናስገባቸውን የተለያዩ ምርቶች አገር ውስጥ አምርተን መተካት እንደምንችል ትልቅ አቅም እንዳለን የሚያሳይ ነው። ማሳዎቹ አካባቢ ትላልቅ ወንዞች ይፈሳሉ። ሁላችሁም እንዳያችሁት ትልቅ አቅም፣ ትልቅ ጸጋ እንዳለን በአግባቡ ለመገንዘብ ችለናል። ይህን ጸጋ ወደሚቆጠር ሀብት መቀየር መቻል አለብን። ያንን አድርገን ደግሞ የሀገራችንን የማንሰራራት ጉዞ ማረጋገጥ አለብን። መንግስት በተለይም ደግሞ ዘርፉን የሚመራውና የሚያስተባብረው ግብርና ሚኒስቴር በባለ ሀብቶች የሚለሙ እርሻዎች ላይ ከፍተኛ ትኩረት በመስጠት ከባለ ሀብቶች ጋር ተቀራርቦ በመወያየት እንዲሁም ደግሞ በየእርሻዎቻቸው በመገኘት ያሉባቸውን ማነቆች በዝርዝር በመለየትና በመፍታት የእርሻ ኢንቨስትመንት እንዲስፋፋ በግለሰብና በአነስተኛ አርሶ አደሮች የሚደረገውን ልማት ከመደገፍ ጎን ለጎን ልማታችንን፣ የምግብ ዋስትናችንን የማረጋገጥና ምርትና ምርታማነታችንን የማሳደግ በዚያውም የምግብ ዋስትናን የማረጋገጥ፣ ወደ ውጭ የሚላኩ ምርቶችን በከፍተኛ ጥራትና ፍጥነት የማምረት ከውጭ የሚገቡትን በአገር ውስጥ የመተካትና በርከት ያሉ የስራ እድልን አካታች በሆነ ሁኔታ የመፍጠርን ግቦች ለማሳካት የግሉ ኢንቨስትመንት የግሉ ባለ ሀብት ተሳትፎ ወሳኝነት ስላለው ይህንንም እምቅ አቅም ለመጠቀም ከፍተኛ ጥረት እናደርጋለን። በየደረጃው ያለው አመራራችንም እንደጀመረው ሁሉ ማለት ነው የተጠናከረ ድጋፍ በመስጠት የግብርና ስራ አልፊ ነው፣ አድካሚ ነው፣ ብዙ ሪስክ የሚወሰድበት እንደሆነ ይታወቃል። ያሉባቸውን ችግሮች ከስር ከስር እየተከታተልን እየፈታን ስኬታማነታቸውን እናረጋግጣለን። በዚህም ሂደት ደግሞ እንደ ሀገር ማግኘት የሚገባንን ጥቅም እናገኛለን ማለት ነው።